ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንዴት አላችሁ? እንደተለመደኝን ቪዲዮ ለብዙዎች እንድታርሱት በጌታ ፍቅር አሳስባለሁ። በደንብ ላይክ ሼር እንድታደርጉት ያው በጣም ስለሚያደግም ላይክ ሼር አድርጉት። ቀጥታ ወደ ዛሬው መርሃ ግብር እናልፋለን። ወንጌላዊ ትንሽ ያገለግሉና ከዛ ፓስተር ይባላል። ከፓስተር ትንሽ ያገለግሉና፣ ነቢይ ወደ ነቢይነት ለማደግ ይፈልጋሉ። እስከ መቼ ድረስ ነው እኔ እስከዛሬ ፓስተር ተብዬ የምኖረው? መጀመሪያ ስህተት ከነበረ ስህተት ነው ብሎ ንስሐ መግባት ነው። ሰው እንዴት ከወንጌላዊ ወደ ፓስተር ያድጋል? this is a very foreign language for the Bible ሰው በተሰጠው በታማኝነት ያገለግላል እንጂ ከወንጌላዊ ፓስተር ከፓስተር ነቢይ ከነቢይ ደሞ አሁን እንደምታውቁት ሐዋርያ ነው የዘመኑ ደሞ አንተ ከነቢይ ደሞ እስከ መቼ ደረሰ? ጓደኞቼ በሙሉ ነቢያት ነበሩ፣ አሁን ወደ ሐዋርያ ስላደጉ ሐዋርያ አድርጉኝ ማቆሚያ የለውም። በነገራችን ላይ የታይትል ጥማት ካለባችሁ ማቆሚያ የለውም። አንድ ቀን እኔ ክርስቶስ ነኝ እንዳትሉ እግዚአብሔር ይርዳችሁ። አያቆመም፣ አያቆመም። ሐዋርያ ዋና ሐዋርያ ፕሪዛይዲንግ ሐዋርያ ሜጀር፣ ሜጀርና ማይኖር ፕሮፌትስ እንዳለ ታውቃላችሁ በሹመት ባሰብኩት ቁጥር ሳቄ ይመጣል። ሜጀር እና ማይነር ነቢያት የምንላቸው አሉ። እኛ ባይብል ስናጠና እኛ ነን የሰጠነው እኮ መጀመሪያ። ድሮ መጽሐፍ ቅዱስ ትምህርት ቤት የተማራችሁ ታስታውሱ እንደሆነ ሜጀር ፕሮፌትስና ማይነር ፕሮፌትስ ባላሉ ለማጥናት ማለት ነው። ሁሉን የነቢያት መጽሐፍት አንድ ላይ ማጥናት ስለማይቻል እና ትልልቅ ነቢያትና፣ አነስ አነስ ያሉ ነቢያት፣ ጥቃቅን ነቢያት ብለን እንከፍላቸዋለን ከሁለት። ለምንድን ነው በጻፉት መጽሐፍ ቮሊዩም ልክ ነው። ሰውየው ታላቅ ነው ለማለት ሳይሆን፣ አሁን የኢሳይያስ መጽሐፍና እንባቆም እምባቆም ትንሽዬ ናት። ነብዮች እኮ ነብይ ናቸው። ነብዩ እንባቆም ነው፣ ነብዩ ኢሳያስ ነው። ሜጀር ነብይ አይደለም ኢሳያስ? አያውቀውም። እስኪ ሜጀር ነብያትን ደግሞ እኛ ከዚሁ እንቅዳቸው አይደል? መጽሐፍ ቅዱስ ማያውቃቸው። እኔ ይሄን ከማይ ምን አለ በወሰደኝ እንደው በጠራኝ ለጌታ ማለቅለቅ ያለ ነው። የስ ፓፓ እና የስ ዳዲ ግን ሌላ ነገር ሳይሆን አይቀርም። 250 ሚሊዮን የስ የስ ፓፓ ሰው እንዴት በኦቨርታይምም በፓርታይምም በቋሚነትም እንዴት ሲያቃብጥ ይኖራል? አንተ ነው

ከዚህ ከሁለቱ ባንክ ላይ የቱን አንተ በጣም የምትፈልጉ? ኢትዮጵያ አሁን በር ላይ ስትወጣችሁ ሶስት ሺ ተወስዳለን። አሜን። እናንተ እንደው እንዴት አይነት ፈተና ነው የገባሁት እኔ። እንደው እዚህ ባር ላይ ቁርጥ ቤት አለ። አሜን። ቁርጥ ትበላላችሁ። ይሄን እነዚህ ናቸው እንግዲህ ሜጀር ማይነር እያሉ እራሳቸው እንግዲህ እንደሰማቸው፣ ሜጀር ዋን የሚባል ደግሞ ሌላ ማድረግ መጥቷል። ጄኔራል የሚባልም አለ እንግዲህ። እስኪ የእነ ጄኔራል እስኪ መጨረሻቸው ነው እውቀታቸውን ደግሞ እንለካቸው። እስኪ ምን አይነት እውቀት ነው ያላቸው? ስለ ሶላ እንኳን አምስቱ ሶላችሁን ያውቁ ይሁን እስቲ። አምስቱን ብቻዎች እስቲ ከአምስቱ ሶስቱን ንገረኝ እስቲ። የምን ያማኝ ነው ፕሮፌ ያማኛ ጌታ ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ አንድ አምላክ። ይሄን የአማኝ አቋም፣ የአማኝ አቋም ትልቁ ምንድነው? ቃልከው የመጀመሪያ እንደሚሰራዎቹ መካከል ማለት ብቻዎቹ ማለት አንደኛው አብ ወልድ መንፈስ ቅዱስ ሶስቱ አንድ አምላክ የሚለውም ሁለተኛ፣ ደግሞ ቅድም ጸጋ በጸጋ ብቻ መዳን የሚገኘው ጸጋ በክርስቶስ ብቻ ሰው ይድናል። ሶስተኛ ደግሞ ይሄ ጥምቀት ሰው የሚጠመቀው በክርስቶስ ኢየሱስ መዳኑ ነው። አራተኛ ደግሞ ልነግር የሚችለው አማኝ አቃው ምንድን ነው? ከምበቀተው ይጠፋብኛል። ለማንኛውም ግን ችግር በጣም ኪንጋ ስድስት ወደ ተሁን ተምረህ ባትማር እንዴት ልትሆን ነው? አንድ ናቸው። ከሶፊ ጋር እንዴት ልትሆን ነው? ባትማር ምኖር ባትማር ትምህርቱን ስነመለኮቱን በአትማር እንደ ልትሆን ነው? ምንም ነው የገባኝ። አንድ ናቸው። በነገራችን ላይ ምንም ነጥላ አታየውም። አንድ ሰፈር ልጆች ናቸውና አንድ ከኛ ሻል ያለ ጸሎተኛ በጅምላ ተቀብሎ የሚያከፋፍለው ችርቻ አለው፣ አይደለም? በደንብ አስተውሉ። እኔ ለአንቺ ብዬ የሚሉ ደፋሮችን ሰምቻለሁ። እኔ ለእናንተ ብለው አንዳንዶቹማ እስኪ የምትፈልጉትን ጻፉ ብለው በወረቀት አጽፈው ማዕት ፖስታ ይዘው ሲፈልጉ አዋሳ፣ እዛ ታቦር ተራራ ላይ ሲፈልጉ እንጦጦ፣ ሲፈልጉ ደግሞ አንዳንዶቹ ድል ያላቸው በአይምሮ በአውሮፕላን መሄድ የሚችሉ እስራኤል ሄደው በቃ የእናንተን ጥያቄ ይዤ ሄጃለሁ ይላሉ ሲጀመር በፖስታ ለጓደኛ ላክ። እንዲህ አይነት እቃቃ የለ። ሳንናገር የሚሰማ አምላክ አለን፣ ወገኖቼ፣ የሚወደን ጌታ አለ። እንዲህ አይነት ከተፎነት፣ እንዲህ አይነት አጭበርባሪነት፣ ሌብነት ነው ይሄ። ቁልጭ ያለ ሌብነት በስሙ ስለሚሆን ሌላ ካባ አይደረብለትም ይሄ በሰው ብቃት የእግዚአብሔር መንፈስ በሰው ጽድቅ የእግዚአብሔር መንፈስ አልተጻፈም። ጌታ ኢየሱስ ደጋግሞ ነግሮናል። ኢየሱስ ስላልከበረ የእግዚአብሔር መንፈስ አልወረደም ነበር። ኢየሱስ ከበረ፣ የእግዚአብሔር መንፈስ ወረደ። ክብር ለስሙ ይሁን። ይሄን ነው የእግዚአብሔር ቃል የሚነግረን። በደንብ አስተውሉ። መንፈስ ቅዱስን ከጳውሎስና ከጴጥሮስ ጋር እንኳን እንዳታገናኙት። መንፈስ ቅዱስን ከሊቃነ ጳጳሳትም ከፓስተሮችም ከመጋቢዎችም ነቢያት ነን ከሚሉ ጮሌዎችም ጋር እንዳታያይዙት። መንፈስ ቅዱስን እጸል ያለው ከሚል ወገቡን በሰንሰለት አስሮ ከሚያጭበረብር ባህታዊ ነኝ ከሚል ጩሉሌም ጋር እንዳታያይዙት። መንፈስ ቅዱስ ስለ እኔና ስለ እናንተ የተዋረደው ምክንያት ሆኖ የተሰቀለው ምክንያት ሆኖ የታረደው ምክንያት ሆኖ ኢየሱስ የናዝሬቱ ምክንያት ሆኖ በእርሱ በኩል ከአብ የተቀበለው የተቀበልነው የተስፋ ቃል ፍፃሜ ነው ወገኖቼ፣ ኢየሱስ ነው ከመንፈስ ቅዱስ ጋር ለተያያዘው ነገር ሁሉ ዋነኛው ምክንያት። አሜን፣ ክብር ለኢየሱስ ክርስቶስ ይሁን። ለማንኛውም እንቀጥል። እስኪ ፓስተር ታመን እንያቸው። ከመድረክ ላይ የሚባለው አፏጭ፣ አጨብጭብ፣ ዝለል፣ ጨፍር፣ ደስ ይበልህ ብቻ ስለሆነ ትንሽ አሰባርግ መንፈስን መርምር ዘመኑን እ የሚል መልእክቱም ትምህርቱም ስብከቱም አሳሳቢ መልእክቶች ስለማይሰጡ አሳሳቢ መልእክቶች ከመጡ ህዝቡ ይቆዝማል ተስፋ ይቆርጣል እግሩን ይመልሳል ተብሎ ስለሚፈራ የጉባኤው ማነስ ደግሞ የመባ ማነስ ነው የአስራት የገንዘብ ማነስ ስለሆነ አይነካም ግን አንድ ነገር ልንገራችሁ ሱነሮ ሌተር 20 ዓመት 30 ዓመት 50 ዓመት መቶ ዓመት እግዚአብሔር ያውቃል የኢትዮጵያ ቤተ ክርስቲያን ግን በመስመጥ ላይ ነች፣ ወይም በመስጠም ላይ። ሰማችሁኝ ወይ? ስንት ሰው ሰምቷል። ከሆነ ጊዜ በኋላ ወንድማችን እንደዚህ ባለ መድረክ ላይ ሲል ሰምቻለሁ እንድትሉ እማኝ እንድትሆኑ ካልተመለስን ካልነቃን በስተቀረ ካፒቴኖቹ፣ መሪውን የያዝነው ነው፣ ፍሬኑን የያዝነው ከፊትፊት ያለ ነው? ተሳፋሪ መንገደኛውም ጭምር ካልነቃ፣ ጭፈራው ብቻ ከሆነ፣ ግብዣው፣ ስፖርቱ፣ መኝታው፣ መዝናናቱ ብቻ ከሆነ አንድ ቀን ሁላችንም እንደነግጣለን። ምን ሲሆን? ስትላተም ከበረዶ ግግር ጋር ሄዳ ስትላተምና ከማትመለስበት ስትደርስ እናዝናለንና እግዚአብሔር አያድርግብን። ያን ቀን በመንፈሱ አሜን በሎስቴ። ጭፈራ ከመቼውም በላይ በአሁኑ ጊዜ ተአምራቶችና ተአምራት ይሰራሉ የሚባሉ ሰዎች ራሳቸው ከእግዚአብሔር በበለጠ ይመለካሉ። ልዩ ትኩረት፣ ልዩ ክብር፣ አድናቆትና ውዳሴ ይቀርብላቸዋል። ሽር ጉድ ይላል፣ ጎንበስ ቀና ይላል። ጸጋ ያለው ጌታ ይጠቀምበታል የሚባል ሰው ጫማው ይሳማል፣ ጉልበቱ ይሳማል። እንትፍ በልብኝ፣ በጣትህ ንካኝ፣ እፍ በልብኝ ይባላል። ይሄ ጉባኤ እመርቃለሁ፣ እግዚአብሔር ራሱ እፍ ይበልባችሁ። የሰው ምራቅ አይደለም፣ የሰው ፍታ አይደለም፣ የሰው እጅ አይደለም። አይደለም ስተት ነው፣ ነውር ነው። እግዚአብሔር በዚህ ልክ መረሳት የለም። አሳልፎ እንግዲህ እንደዚህ ክርስቶስን በየመንገዱ በየሜዳው መጫወቻ መቀለጃ አርገውታል ማለት ነው በየቤተክርስቲያኑ ኦኬ፣ በየመድረኩ መጫወቻ መቀለጃ መጨፈሪያ እንደ እንደሰማችሁት ነው። ብዙ መጨመርም አልፈልግም። ወደ ዋና ሐሳባችን እንምጣ። እስኪ ይህንን ጉድ እስኪ ደግሞ አድመጠን እንመለስ። ወገኖች፣ በቀራን የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። እሷን ስጋ አይደል እምን በላው የምንጠጣው ስጋ የማን ነው? የሷ ነው።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 ድንግል ማርያምን ታገኛላችሁ ያልተቀበለችው መከራ የለም ድንግል ማርያም ህይወቷ በመንከራተት ያለቀ ዛሬ በስቅለቷ ከን ዛሬ በስቅለቷ ከን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል በዚህ በመድረኳ በአውደ ምረቷ ስለ ክርስቶስ ኢየሱስ ጌታ ደሙን አፍሶ የመሰረተት ቤተክርስቲያን በምትባል ቤተክርስቲያን ውስጥ ይህ አይነት ትምህርት ኑፋቄ፣ አጋንንትና የጨለማ ትምህርት ኦኬ፣ የጥልቁ ትምህርት ሲሰበክ ስሰሙ ምን ይሰማቸዋል? እችኛ ማርያም ማናትስ የሚል ምን ይሰማቸዋል ወገኖች? የትኛዋ ማርያም ናት? እንደዚህ የሚነግሩ ነው። ማርያም ማለት ማን ናት እቺኛዋ ማርያም ጥያቄ ያው የትኛዋ ማርያም ናት? እንደው መጽሐፍ ቅዱስስ ያቃታል ወይስ ወንጌል ምዕራፍ አንድ ቁጥር ቁጥር 46 ጀምሮ የተናገረችው ነፍሴ ጌታን ታከብረዋለች በመድኃኒቴ ደስሰኛለች ያለች የባሪያዊቱን መዋረድ ተመልክቷል ያለች ማርያም እንዴት ከዚኛው ጋር ከዚችኛዋ ጋር እንዴት ትጣጣምልኛለች? ምክንያቱም እቺ ማርያም ፍቅር የምታስይዝ ማርያም፣ ወንድ ልጅ ወረ አበባ የምታስመጣ ማርያም፣ የወንድ ልጅ ቂጥ ምትለጉም ሽንት ቤት የምትገኝ ማርያም ናት ማታድርገው ነገር የለ። ሰማያትን ሁሉ ውበት ምሰጥ ማርያም ናት። የምንበላው ስጋ የክርስቶስን እኔም ብሉኝ ያለው ጌታችን ኢየሱስ ክርስቶስ የሕይወት እንጀራ እኔ ነኝ ያለው እንጂ የእናቴ ስጋ እንደኔ ስጋ ነው ብሎ አልተናገረንም። ሐዋርያት ያልሰበኩት ትምህርት ሐዋርያት ያላዘጠ ትምህርት ወደ ገላትያ ሰዎች ምዕራፍ አንድ ቁጥር ስድስት ላይ ጀምራችሁ ስታነ በሐዋርያ ቅዱስ ጳውሎስ ምን እንደሚለው ወጥ ፈጥናችሁ ከዚህ ከእውነተኛ ወንጌል እንደተወጣችሁ ሳይ እደነቃለሁ አለ። ይሄኛ ወንጌል ምንድነው አለ? በስጋ የተገለጠው ዳዊ ዘር ስለሆነ በኃይል ስለተገለጠው ማለት ነው፣ ስለ እግዚአብሔር ልጅ ስለ ጌታችን ስለ ኢየሱስ ክርስቶስ ነው ነው የሚለው ሮሜ መልእክቱ ምዕራፍ አንድ ቁጥር ሦስት ላይ ተመልሶ ደግሞ በቆላ በገላትያ መልእክቱ ምዕራፍ አንድ ቁጥር ሰባት ላይ እንደዛ ነው የሚለው ወደ ልዩ ወንጌል ከዚህ እኔ ከሰበኩላችሁ ወንጌል ከዚህ ወንጌል አስወጥቷችሁ የሚያጣምሙ አጣማሚ ትምህርት የሚያስተምሯችሁ ይሄኛውን ወንጌል የሚሰብኩላችሁ የሰማያዊ የሰማይ መላእክት እንኳን ቢሆኑ ልዩ ወንጌል የሚሰብኳቸው እነርሱ የተረገሙ ይሆኑ ያሉ። እንደዚህ አይነት የተረገመ ትምህርት ከመስማት እውነቴን ነው ሞቴን እመርጣል። እኛ እኮ የምንበላ የማርያምን ስጋ ነው ተብሎ አያውቅም። እኔ ምን እየሆን እንደሆን ራሱ አይገባኝም? አልነበረም፣ እንደዚህ አልነበረም። እንደዚህ ከየት እንደመጡ የማይታወቁ ወፍ ዘራሾች፣ ቅርታ አርጉልኝ ሲያንሳቸው ነው። ለነገሩ ወፍም አልዘራቸውም፣ ሰይጣን ነው የዘራቸው። ራሴ እግዚአብሔር ይባርክ። እንዲህ እግዚአብሔር ባልቀለደበት መቀለድ ምን ማለት ነው? እሷም ያላለችው ልትለውም አትችለውም። አባቶችም ያላሉትን ያደግንበት ቤት ዶግማም ያላለውን አልተማርኩም። እንደሱ ምንም መኮንን አያስፈልግም። እኔ ይውላችሁ ቤተክርስቲያን፣ ኖር ያለው የወጣንበት ቤት፣ ያደግንበት ቤት እድሜ ልኬን ዶግማ የሚባለውን ትምህርት ሃይማኖት ሳስተምር ኖሬያለሁ። ሳስተምር በጣም ትልልቅ አባቶችን አውቃለሁ፣ እየጠቀሙን። በእውነት እውነቴን ነው የምላቸው። በዚህ ዘመን የምንሰማውን ቅራቅንቦ ሰምቼ አላቅም። ይሄ ቀልድ አይደለም። ይሄ ዝም ብሎ የማያውቁ ሰዎች ናቸው ምናምን ተብሎ የሚታለፍ አይደለም። ይሄ ጨለማ ነው፣ ይሄ ጨለማ ነው፣ ያልነበረ ይሄ ትውልድ ያበቀለው አረም ነው። ይሄ ነውር ነው። ይሄ የኢየሱስ ክርስቶስን ስጋ በማቅረብ አንድ ጊዜ ተቀድሰናል። ክብር ለስሙ ይሁን። የማንን ስጋ? የማንን ስጋ? የማርያምን ስጋ ነው? የኢየሱስን ስጋ! አሜን አሜን። እስኪ ድገሙት ይሄንን፣ የኢየሱስ ስጋ በሉ። እስኪ ስጋዬን የበላ በሉ። እስኪ ደሜን የጠጣ የዘላለም ሕይወት አለው በርሱ። እኔ ከሰማይ የወረድኩ እንጀራ ነኝ። የሚበላኝ በሕይወት ይኖራል። ማንን የሚበላ ተጠቃይ ነው ትምህርቱ አስተምሮ ይሄ ነው እውነቱ። ትምህርተኛው ትክክለኛው ሐዋርያት ይመገቡን። ኦኬ፣ ሐዋርያት ያስተማሩ ትክክለኛው ኮር የሆነው ትምህርት ይሄ ነው። ለዛ ነው የገላትያ ሰዎች እንዳያስተውሉ ማና እዚህ አደረገባችሁ ብሎ በገላትያ 3 ላይ የተናገረ ሐዋርያ ቅዱስ ጳውሎስ። እናንተ የገላትያ ሰዎች ሆይ ብሎ እንዳታስተውሉ ማና እዚህ አደረገባችሁ። እንዲሁም ደግሞ በመንፈስ ጀምሮ በስጋ ይፈጽሞ ነበር። መልአክ እንኳን ያራራ ለመልአክ እንኳን ያራራ ጳውሎስ ነው ያለው። በኢየሱስ ክርስቶስ ደም የተመሰረተች ቤተክርስቲያን የሐዋርያት ሐዋርያት ቤተክርስቲያን ነው የምትባለው በዛ ላይ የአዋራይት ቤተ ክርስቲያን ውስጥ እንደዚህ አይነት መምህራ ኢየሱስን አንድ ቀንም ሰብከው አያውቁም። አያውቁም ኢየሱስን አያውቁም። ኦርቶዶክስ ቤተ ክርስቲያን ኢየሱስን ታውቃለች ብዬ አላምንም። ምንም እኔ ወደዛ የሚሄድ ሰው ያበደና አእምሮ የሳተ ካልሆነ እኔ አይ አይገባኝ። ማለት የሳተ ወይም የሆነ ነገር አምሮት ገንዘብ፣ የሆነ አለማዊ ክብር አእምሮት ነው። ኦኬ ኑፋቂ ነው። ይሄ እልም ያለ አጋንንታዊ ትምህርት ነው። ቁጭ ብሎ የሚያስተምሩት ልዩ ወንጌል ነው ይሄ እዚህ ነው። ከእንደዚህ አይነት ተረትራቅ ብሎ ሁለተኛ ጢሞቴዎስ ምዕራፍ አራት ቁጥር ሦስት ላይ የሚነግረው አረ ቅዱስ ባለው ስለ ጢሞቴዎስ ከእንደዚህ አይነት ረብ የሌለው ትምህርት ማለት ነው። ዓለም ዓለም የሚሸት ትምህርት የሌለው ክርስቶስ ኢየሱስ ያለ በቃ ሐዋርያት ያልሰበኩት ነው። በቃ እኛም እንከተለው ሐዋርያትን ነው ማንን እንከተል ኖሯ? ለነፍሳችንም ለስጋችንም እኮ መድኃኒት እሷ ናት። ሌላ እኮ ሕይወት የለንም። ስማልኝ እንደው ተተማሪው ጀምሮ እንደው ማርያም እያልን ያደግንባት እኮ ናት። አብራ እየዞረች ውሻውንም፣ እየተከላከለች እንጀራውንም እያመጣች እዚህ ማረግ ላይ ያደረሰችን እኮ ናት። አሁንም እኮ እዚህ ያደረሰችን ከልዟ ጋር ተነጋግራ ወደ ገነት ታሸጋግራ መንግሥተ ሰማያት ታኖረዋለች ብለን ነው፣ ለሌላ አይደለም ሉክ የሚከተሏት ራሱ እስ ሰማይ እንድታስገባቸው ነው የሚከተሏት። ይህን ከየትም አላመጡትም። ታምረ ማርያም መቅድሙ ላይ ከሰኞ እስከ እሑድ የሚነበበው ላይ ነው የምታገኙት። ይህን የትም አታገኙትም። መጽሐፍ ቅዱስ ላይ አንድም ቦታ አታገኙት። ለዚህ ነው ታምረ ማርያም ዶግማ አይደለም፣ የሃይማኖት መከራከሪያ አይደለም ብሎ ደግሞ በዚኛው ጽንፍ ደግሞ የሚቀባጥሩ ቀባጣሪያን አሉ። ቤተክርስቲያኒቱን በጥራሽ አያቅትም። ቤተክርስቲያኒቱ በብዙ ሰዎች ነው መዳን የምትፈልገውም እምትድ ነው። የምነዛው ነው ቁጥር አምስት ላይ ማለት ነው። የዘውትር መቅድሙ ወይም ከቁጥር አራት ሊጀመር በብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋን ምስጋናዋንም በልቦና ማናቹን አሳድሩት አኑሩት። ማርያም ማለት መንግስተ ሰማያት መርታ የምታስገባ የመሪ ለመንግስተ ሰማያት ይላታል ገዙ እመቤታችን ማርያም ዓለም ሳይፈጠር በአምላክ ልብ ሆነ ተሳስባት ትኖር ሁሉ በርሷ ለርሷ ተፈጥሯል እያሉን ነው። ልክ ቆላስይስ መልእክት ላይ ከምዕራፍ አንድ ቁጥር አስራ አምስት እስከ አስራ ስድስት ያለው ለእሷ ሰጥተዋታል። የጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል አንድ ሦስት ላይ ያለውን ሁሉ በእርሱ ከእርሱ ለእርሱ ተፈጥሯል የሚለውን ለእርሷ ሰጥተዋታል። ምክንያቱም ዓለማትን ፈጥራለች፣ ዓለማትን ፈጥራለች። በዚህ እመቤታችንን ለማመስገን ተፈጠረ ዓለም እራሱ እመቤታችንን ለማመስገን ነገር ነው የተፈጠረው። ትውልድ ሁሉ ማለት አልፎም ተርፎ እንደዚህ ይላታል። ቁጥር 26 ላይ በጣም የደነቀኝ ይሄ ነው። ቁጥር 26 ላይ እንደዚህ ብሏታል። የሚገርማችሁ የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳም እንደ አምላክ መልክ ነው። የአምላክን መልክ ይመስላል። ተመልከቱ፣ ሶስተኛው ስላሴ አልፋ አራተኛው ስላሴ ላይ ነው ያለችው። እንግዲህ ሶስቱ ስላሴ ነው የሚሉት እነዛ ፎቶ የምት ሶስት ሰዎች ያሉበት ማለት ነው። እሷ አራተኛው ሆና ተቀምጣለች ማለት ነው። ስለዚህ ምን አጠፉ? እነሱ ነው እንደዚህ የሚናገሩ ምን አጠፉ ምክንያቱም እኛ የምናውቃት ማርያም አይደለችም። እቺ ጣውቷ ማርያም ናት። ዴቭ ደግሞ መልስ ሰጥተዋል። በዚህ ከጸረ ማርያሞች ራሳችሁን ጠበቁ፣ ከመናፍቃን ራሳችሁን ጠበቁ። ማርያምን ከሱ እኩል ያሰለፉት መናፍቃን ናቸው። ከጸረ ማርያሞች ማርያም ያላለችውን አለች ብለው ስሟን ካጠፉት መጠንቀቅ ከዛ ያልፋል የሚሉት ያላለችውን ሁሉ ያላለችው ነው የመጽሐፍ ቅዱሷ ማርያም ጫዋ እስራኤላዊት፣ ጌታዋንና አምላኳን ያወቀች፣ መድኃኒቴ ብላ ጠራችው፣ አምላኬ ብላይ ጠራችው፣ ባሪያይቱ ብላ ጠራችው። ከአብ ጋር ያለውን ስፍራ ያልነካች ነች። አራተኛ ሥላሴ ሆና አልተቀመጠችም። ይሄ እውነታው። እስኪ እንግዲህ አባታችንን ሰምተን እንመጣለን። እስኪ እንደዚህ ደግሞ ባንጻራ ያለው አባቶችን ስሙ እስኪ ኢየሱስ ክርስቶስ አስታራቂያችን ነው። አስታራቂ ነው። ከሱ ውጪ አስታራቂ የለም። ከራሱ ያስታረቀን፣ ከአባቱ ያስታረቀን፣ ከመንፈስ ቅዱስ ያስታረቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቆላስይስ አንድ ሃያ ላይ እንደ ተጻፈው በመስቀል ላይ ባፈሰሰ ደሙ ዛሬ ለዘላለሙ ፍጹም እርቅን አደረገ። የኢየሱስ ክርስቶስ ደሙ አስታራቂ ነው። በእኛ አነጋገር ደም ደም ይጠራል፣ ይባላል። ደም ደም ይጠራል ማለት ደም ደም ያፋስሳዝ ማለት ነው። ነገር ግን ለአንድና ለመጨረሻ ጊዜ ደምን ያደረቀው ደም፣ ስለ ይቅርታና ስለ ምረት የሚጣራው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደም ነው። አዎ ታላቁ የሰባ ግብዣ ግብዣ ላይ እንኳን ሰዎች ይታረቃሉ፣ የተኮራረፉ የተጣሉ። ምግብ መብልና መጠጥ ያፋቅራል ይባላል። ስለዚህ በቀራንዮ ላይ የተደገሰው ታላቁ ግብዣ የተጠመቀው የከረመው ያረጀው ታላቁ የወይን ጠጅ ዛሬ በሰማይና በምድር መካከል እርቅን አስፈጽመ ይሄ ነው እንግዲህ ምን ፍቅና መነሱ ቤት መቼ ነው ግን ከተኛችሁበት እንቅልፍ የምትነቁት መቼ ነው ወደ እግዚአብሔር ሀሳብ የምትመለሱት ማዳን የሚችለው የተሰቀለው ከሙታን የተነሳ ባብቀኛለው እርሱ እያለ ነው ሲሰብክና ሲያስተምር የነበረው የእናንተ አባቶች ግን ይው እሷናት ምታበላን እሷናት ምታጠጣን ደሞና ፍሳ በደሞ ተሰቅላልን ምናምን እኔ እንጃ በምን አይነት መንገድ እንደምትቀኑ እንዴት በምን አይነት መዶሻ ነው እናንተን እነዚህ ያቅንቱ ምክንያቱም የእግዚአብሔር ቃል መዶሻ ነው ይቀጠቅጣችኋል እንቢ ካላችሁ አሳልፎ ይሰጣችኋል ልክ እንደ ግብፅ ህዝብ አሳልፎ ለባርነት ነው የሚሰጣችሁ እኛ ግን ከባርነት የፈጣን አዋርያ ቅዱስ ጳውሎስ በገላትያ መልእክት ምዕራፍ 5 ቁጥር 1 በባርነት ቀንበር ደግማችሁ አትያዙ ነጻነት ልትኖሩ ክርስቶስን ነጻነትን አወጣችሁ ነው የሚለው እናንተ አሁን ባርነት ውስጥ ናችሁ በመሸከም ለመዳን በመገላበጥ መከራ በማየት ለመዳን በፍጡር መንግስተ ሰማይ መገቡ ከሆነ እናንተ መጽሐፍ ቅዱስን አልካዳችሁም እንዴት አለ የጌታን ቃል ክዳችኋል ሐዋርያቱን ክዳችኋል ነቢያቱን ክዳችኋል ጌታ ኢየሱስ ክርስቶስ ይምጣና ይገላግል ጌታችን ኢየሱስ ክርስቶስ ይመጣል ማራናታ